ሻሎም ቅዱሳን፣ በመጀመሪያ እዚህ ፊት ለፊታችሁ እንድቆም የረዳኝን እግዚአብሔር ስለ ምሕረቱ፣ ስለ ቸርነቱ እጅግ ብቻ አመሰግነዋለሁ። በመቀጠል ደግሞ በመንፈሳዊ እድገት የረዳኝን መንፈሳዊ አባቴ ሪቨን ተዘራቤትን ቴንክ ዩ ስሜ ሀሌሉያ ባይሉ ነው። የመጣው ከክብር ሕይወት የልጆች ቤተክርስቲያን ነው። አሁን ማቀርብላችሁ ምስክርነት ነው። ያው ምስክርነቴን ስጀምር እግዚአብሔር እንዴት ከመኪና አደጋ እንደታደገን እነግራችኋለሁ። በመጀመሪያ እንደተለመደ ቸርች እዚህ መተን ወደ ቤት እየተመለስን ነበረ። ከዛ ስንመለስ በአምልኮ መንፈስ ሆነን እያመለክን እያመሰገንን ነበረ መኪና ውስጥ እየተመለስን የነበር ነው። ከዛ ሀይ ዌይ ላይ ስንገባ መኪናው የሆነ የተለየ ድምጽ ማሰማት ጀመረ። ከዛ ቤተሰቦቻችን አስቆሞት እንዳ ሲያዩት ምንም ነገር የለም። ከዛ ድጋሚ ሄደን ያ ድምፅ ተመለሰ። ከዛ በኋላ ሲታይ አብሮን የሚሄድ አንድ ወንድማችን ነበረ ከፊት ለፊት፣ ከዛ እሱ ሲያይ ጎማን የያዘው አንድ ብሎን ነውና። ኦልሞስት፣ እሱ ካወደቀ በቃ ገደል እንገባለን። ግን እግዚአብሔር ያ እንዲሆን አልፈቀደም። ጠላት እዛ ጋ መጥፎ ነገር ያዘጋጀን እግዚአብሔር ወደ መልካም ነገር ቀይሮልና እግዚአብሔር እጅግ አግቻ አመሰግነዋለሁ። እና በመቀጠል ደግሞ ቀጣይ ምስክርነት የሚሆነው ትምህርት ቤት አንዱ ጓደኛ ያለች እና እሷ በጌታ አይደለች እና ሁሌ ይመሰክርላታል። ሁሌ ይመሰክርላት ምክንያት የእግዚአብሔር ቃል ዘር ነው፣ ስትዘርባቸው ፍሬ ያፈራል። ለዛ ሁሌ መሰክርላት ነበረና እሷ ጌታን መቀበል ፈለገች። ከዛ ለቤተሰቦቿ ስትናገር አንቺ ሃይማኖትሽን ከቀየርሽ ከቤት እናባርሻለን አሏት። ከዛ እንደዛ ብላ ስነግረኝ ችግር የለውም አንቺ ቤተ ክርስቲያን ሂጂ ችግር የለውም እኔ ጌታን አስቀብልሽና ከዛ እሁድ እሁድ የተማርኩትን ምሳሳት አስተምርሻለሁ ብዬ ተስማምተን ከዛ ሽንት ቤት ወስጃት ያስቀበልካ ጌታን እና ጌታን ሳስቀብላት በጣም ነው ደስ ያላት። እና እሑድ እሑድ እዚህ ፋውንዴሽን የተማርኩትን ያስተማርኳት ነው። እና ከዛ ከቀናት በኋላ መታ ሀያቴ በጣም ታመመች ልክ እንደ እብድ እያረጋት ነው ስትለኝ፣ እኔ ችግር የለም ጸልይልሻለሁ፣ ከዛ ትፈወሳለች አንቺ እንደተፈወሰች ቁጠሪ አልኳት። ከዛ በቀጣይ ቀን ስትመጣ ሀያቴ ኮ ተሻላት ብላ በጣም ነበር ደስ ያላት። እና በጣም ደስ ብሏት። ከዛ እኔ በጣም ነው የገረመኝ። ከዛ ከዚህ የተረዳሁት ሁሌ መንፈሳዊ አባታችን ፕሬዝ ወርኪንግ ይላል፣ ጸሎት ስራ ነው። ስንጸልይ እግዚአብሔር እዛ ጋር እቅድ ሴጣን የሆነ ነገር ካዘጋጀ ያለን እሱ እግዚአብሔር ደግሞ ወደ መልካም ነገር ይቀይረዋል። እና ምስክርነት ይመስላል። ስላዳመጣችን ያመሰግናል። ይሻላል።